የምንሰባሰብበት ቦታ የአላህ ቤት ነው። ዛሬ በጣም በሚገርም ሁኔታ የዚህ አይነት ጥሪ ሚቀፋቸዋል። አዎ የአዛን ጥሪ የማይወደው ማን ነው? ሸይጣን ነው አይደል? ሸይጣን ነው እኮ። ወላሂ ሰለፎቹ፣ ሰሓቦቹ አንዳንድ ጫካ ቦታ ላይ በሆነ መንገድ ከገቡ መጀመሪያ አዛን ይሉ ነበር ይባላል። ለምን? ያ ቦታ ላይ ሸጣን እንዲርቅ። በሐዲስም እንደመጣው አዛን ሲባል ሸይጣን ይርቃላል፣ ተመልሶ ይመጣል። ልክ የቃም ሲባልም ይጠፋል። የቃሙ ካለቀ በኋላ የቃማው ካለቀ በኋላ ይመጣል። ሰላ ስሰግድ ግን ይወሰውሳል ኡዝኩር ሀከዛ ኤን አስታውስ ኤን አስታውስ እያለ ሰውየው ስንት ረካ እንደ ሰገደ እስከ ማያቅ ድረስ ያደርገዋል። አዛን የሼጣን ማባረሪያ ትልቁ መሣሪያ ነው። ሕፃን ልጅ ሲወለድ መጀመርያም ይባልለት አዛን ነው። መጨረሻ ግን ተሰግዶበት ወደ ቀብር ነው መጨረሻችን አላህ ያሳምርልን ትላንት አንድ ዜና ሰማው ልቤን ነካው ሁሉንም ሙስሊም የነካውን አክሱም ላይ አዛን ጥሪ ካምቧላ እንዳንሰማ ትምህርት ቤት አይደለም ለሚጃብ መንገድ ላይ ሂጃብ ለብሳችሁ እንኳ ሄዳችሁ መሬት የሰጠናችሁ ልትኖሩበት እንጂ ልትሰግዱበት አይደሉም የነጃሺ ሀገር የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ተቀብሎ ፍትሃዊነት የተመሰከረለት አገር። በወቅቱ በረካ ነበረው ረድየት ነበረው ለምን ፍትሀዊ ስለነበር የነቢዩንም ባልደረቦች ስለተቀበለ አሁን ግን ሰላም ጠፋ በምን ከተባለ የአላህን ባሪያዎች አዛ ማድረግ የአላህን ወዳጆች መንካት ሰላምን ያሳጣል መራቆትን መብት አደረጉት መራቆት መብት ከሆነ ሂጃብ መልበስ ምንድነው? ከመብቶች ሁሉ ትልቁ መብት ነው ሴት ልጅ ሰውን አልፈትንም አደብዬ መውጣት አለብኝ ጸጉሬን ሳላሳይ ሰውነቴን ሳልወጣጥር በአደብ መጓዝ አለብኝ ለሰዎች ፈተና መሆን የለብኝም ስትል ፈተና መሆን አለብሽ ሂጃብሽን ማውለቅ አለብሽ ሱብሓነላህ ምን ያህል ጥላቻ ነው ምን ያህል ክፋት ነው እንደዚህ አይነት ክፋት ሰው በዜጋው ላይ በወገኑ ላይ እንደዚህ የእምነት ጥላቻ ኖሮት ጭፍን ጥላቻ ኖሮት ወንድሞችን እንዲያረጋል ይሄ የሚመለከተው አካል ከአሁኑ ተውል ይገባል መጥፎ ነው። ከባድ ነገር ነው። ይሄ ከባድ ጉዳይ ነው። አዛን ማይወደው ሸጣን ነው። እነዚህ ሰዎች ሸይጣን ከሆኑ ልክ ነው። ሸጣን ነው አዛን ማይወደው። አዛን ማለት የመንፈሳችን እርካታ ነው። ስለዚህ ወንጀላችን የሚታበስበት ቦታ ይህ መስኪን ነው። ሁሌም መስኪን ስንጠራ እንሮጥ። ዛሬ አርሴናል ማንቸስተር ሲል የትኛውን ቅድሚያ ሰጠ ነው? እዚህ ጋር በዛው ሰዓት ሙዓዚኑ ሀያ አለ ሶላ ሀያ አለ ልፈላ ይላል እኛ ነው ቅድሚያ ነው ወንድሞች የሆነ እግር ኳስ ጫውታ ዜናውን ትሰማዋለህ እንደ ሌላ ትን ውስጥ አልገባ በቃ ዜናውን ትሰማዋለህ ውጤት ትሰማለህ በኳሱ ምክንያት ግን ሰላቱ ካመለጠ ሰላቱ አመለጠች አሁን በጀማ ምን ሰላት ሰገድን ምን ሰገድን ዙሁር ሰላት ወላሂ ዛሬ የሰገድናት የዙሁር ሰላት የዛሬ የዙሁር ሰላት የምትመጣው ነገ የውመልቅያማ ብቻ ነው፣ ተመልሳት ነው እንደ ስም። ነገም ከነጎድያም ዙሁር ሰላት አለ፣ አስርም አለ፣ መግሪብም ኢሻም አለ። በስም ግን የዛሬዋ ስራ ነገ መልቅያማ ነው የምትመጣው፣ ሄዳለች። ሰላቱ ካመለጠ አመለጠ፣ ከባድ። በምን ምክንያት አመለጠ? ራስን ስተወድቀን ያመለጠ ረስተህ። ታመህ በምን ምክንያት አመለጠ። እየሰማው ቆይ አንዳንድ ሙአዚኑ ቶሎ አይጨርስም። እን እንዳናዳምጥ አደረገም ላ አ ይሄ ለአኼራህ የሚጠራህ አኼራህን የሚያስተክልልህ ጉዳይ ነው። ሙአዚኑ የሚጠራ የዲናችን ጉዳይ ነው። እንደ አላህ ይጠብቀንና አዛኑን ቆይ፣ ይቅርብን ሰላቱ ይቅርብን ብለን ፍጥጥ እንዳለን ኳሱ ላይ ሞት ቢመጣስ

ወላሂ ሚያሳምርልን ይህ የተባረከው ከቦታዎች ሁሉ የተወደደው የአላህ ቤት ነው። ሁሌም የአላህ ቤት ላይ ስንጠራ እንሩጥ እንሩጥ። ሰላታችን ላይ ድርድር ሊኖረን አይገባ። ከቻልን ቀድመን መግባት ቀብልያ በዐድያ መስገድ ሱና ሰላት ጥቅሙን ታውቃላችሁ። ሁሉም ሰው ነገው መልቀያማ የመጀመሪያ ሒሳብ የሚተሳሰበው ሰላት ነው አሉ ነቢዩ። ላ ሰላት ይተሳሰባል

ለፈጠረን ጌታ ዝቅ እንበል፣ እንዋደቅ፣ እንዋረድ፣ ያዘዘንን ትእዛዝ እንፈጽም። እንኳን እኛ በሰላም ተቀምጠን ያለን አይደለም፣ ጂሃድ እንኳን መጥቶ ከሆነ ጠላት ፊት ለፊት ከሆነ ረካዋ ተቀንሳ አራት የነበረ ሁለት ተቀንሶ ሰላቱል ኸውፍ ተብሎ መጥቶለት የሆነ አንደኛው ቡድን ሲጠብቅ፣ አንደኛው ቡድን ይሰግዳል። በዛል ሁኔታ ሰላታቸውን እንዲሰግዱ ከታዘዙ ጤነኛ የሆነ ሰላም የሆነ እንዴት ነው ታዲያ በሆነ ምክንያት ራቀኝ። አዎ መንቀሳቀሻ መኪና ሰጠህስ? እንዴት ነ? አላህ ነገ በዚህ በሰጠው ኒዕማ ምን ሰራህ ሲለን ምንድን ነው የሰላታችን ጉዳይ? አሳስበን ሞቱ፣ ልፉጃ፣ ድንገተኛ ሞት እያንዣባብ እየሰማን ነው። አብረው ትላንት ማኪያቶ ጠጥተህ ዳዋ አብረህ ቁጭ ብላ አዳምጠህ እከሌ ሄደ እየተባልክ ትሰማለ፣ እንሰማለን፣ እንሰማለሁ፣ ትሰሚያለሽ። ይህ ትምህርት ካልሆነን መቼ ነው ትምህርት ሚሆነን? ስለዚህ በመጀመሪያ ከአላህ ጋር ልንነት እናሳምር። ለነዚህ ወንድሞች ግን ሐቂቃ ዱዓ እናድርግላቸው። ወላሂ ተሰቃዩ አክሱም ላይ ያሉት ሙስሊም ወንድሜቶቻችን አምስት በሶስት ያለች ክፍል ላይ ነው እኮ መስጊድ ተብለው እየሰገዱበታል። አምስት በሶስት መታክል ልጆች ቪዲዮንም ማሳይቶኛል። እዛው ደርሶ የመጡ ወንድሞች አዛን እንዳንሰማ አሏቸው። ትናንትና ሂጃብ፣ ትምህርት ቤት አይደለም መንገድ ላይ እንዳናያችሁ፣ አለዛ ከዚህ በፊት የደረሰው መከራ እናንተ ላይ ደርስባችኋል ብሎ ያስ አላህ ድሉን ቅርብ አላ ያርግላቸው። የአማረ መስጊዶ ንላ ይለግሳቸው። ስለዚህ ነይተን ዱአ እናድርግ። ወንድማማችነት በኢስላም ቀላል አይደለም። ወንድማማችነት ዝም ብሎ ምንፍቀው አይደለም። ወንድማማችነት ከባድ ነው። ሱሃይብን ከሩብ ሰልማንን፣ ከፋርስ አብዱላህ ብኑ ሰላም ከየሁዲ፣ ቢላልን ከሀበሻ፣ አቡበከርን ከዓረቦች ከቁሬሽ

አላህን በመፍራት ኮቴው ግን የተሰማው ሁሌ ውዱ ባደረገ ቁጥር ረካቴን ይሰግዳል። ቢላል አ የውዱ ሱና ማለት ነው። ውዱ ባደረገ ቁጥር ቢላል ረካቴን ይሰግዳል። ይሄ ምን ማለት ነው? አንተ ጀነት የምትገባበት መንገድ አታውቀውም። ቤትኛው እንደሆነ የቢላል ኮቴ የተሰማው በሚሰግዳት ሁለት ረካ ውዱ አድርጎ የትኛው እንደሆንክ አታውቀውም። የሆነች አሮጊትም ረድተ ሊሆን ይችላል። አታውቀውም የትኛው ጀነት እንደምትገባ እናት አባትህን ተንከባክበ በየትኛው እንደሆነ አታውቀውም።

ከተራራው ቁልቁለት በጎችን ፍየሎችን እየነዳ ይወርዳል። ዑመር እስቲ አንዷን ፍየል ሽጥልን አሉት። አረኔ ባሪያ ነኝ፣ የሰው አገልጋይ ነኝ፣ አለቃዬ አይፈቅድም። ለአገልጋይ ለማን ነው ለአለቃህ፣ ተኩላ በላው ትለዋለ አሉት። ዑመር ይህ አላህ ባሪያ ፈአይነ አላህ፣ አላህ የት ነው? አላህ አይመለከተኝም እንዴ? ዑመር አለቀሱ።

ሙሉ ለሙሉ ከዲኑ ሊያረቀ ሲፈልግ ደዘል ተስፋ ያስቆርጣል። ላ ና ናኒ ና ና ተውባ አድርግ፣ ና ተመለስ፣ ና ለምነኝ ነው የሚለው አላህ። ስንመለስ የሚደሰት ጌታ፣ ተስፋ ሚሰጥ ጌታ አላህ። ስለዚህ ተስፋ እንዳትቆርጥ ወደ አላህና ወደ አላህ ተመለስ። መልካም ነገር አስከትል። እስቲ ሁን ትንገር ሰር ቻል ስላ ይሁን ሰው በምላስ ያስቀየምኩ አሁን እስቲ ሰደቃ ላውጣ ስት ወንጀል እንዲታበስ ያስቀየምኩ ሰው አውፍታ ጠይቅ። አደራ ወንድሞች የሰው ሀቅ እንዳይኖርብን፣ ሰው እንዳትበድል። ነገ መልቅያማ ሰው የበደለ ሰው ገንዘብ አደለም። የሚከፍለው ሰላቱን ነው ዘካውን ነው ጾሙን ሓጁን ነው የሚከፍለው። አደራ ሰው እንዳያለቅስብን፣ ሰው እንዳያለቅስብህ ወንድሜ፣ ሰው እንዳያለቅስብሽ እህቴ። በተለይ እናት አባት እንዳያለቅሱብህ፣ እናት አባትሽ እንዳያለቅሱብሽ። የትዳር ጓደኛህን እንዳትበድላት፣ አንቺም እንዳትበድው ሰው እንዳት በድሉ ምናልባት ግን በእኛና በአላህ ማካከል የሆነ ወንጀል ከሰራን ግን ያ እንዲታበስ ሰደቃ ማውጣት፣ መልካም ስራ ላይ መገኘት። የመጨረሻው ምናሉ ወካሊቅ ናሰ ብሉቅን ሐሰና ከሰዎች ጋር ስትኗኗር በመልካም ስነ ምግባር ትኗኗር። ይህ ሀዲስ ከማን ጋር ነው ተመልከቱ። አላህን ፈርሄትን ቦታ በእኔና በአላህ ማካከል ያለው ግንኙነት ነው። መልካም መጥፎ ነገር ከሰራው መልካም ነገር አስከትል። የነፍሴ ጉዳይ ነው የራሴ ጉዳይ ከማኅበረሰቡ ጋር ምና አሉም ስስለ ወካልናሳ ቢኹሉቂን ሐሰን ከሰዎች ጋር ስትኗኗር በመልካም ስነ ምግባር ተኗኗር። አምስታውቃ ሰላት ሰግደ፣ ለይል ቁመ፣ ጾመ ጎረቤትን አዛ የምታረግ ከሆነ ሰውን የምታስተቃይቅ ከሆነ የጀሃነም ነህኮን። የተባሉ ነቢዩ ስ ስለ አንዱ ሴት ተነገራቸው። ለይል ትቆማለች፣ ቀን ትጾማለች፣ ግን አንድ ችግር አለባት። ምን? በመላሷ ጎረቤቶቿን አዛት አደርጋለች። እሷ የጀሃነም ናት አሉ ነቢዩ ስ ላ

የሆነ ሰው ሲያስጠላ ስትለኩ መልኩ አይደለም ውበት ኖሮት፣ ነገር ግን ባህሩ ሲያስጠላ መጥፎ ሲሆን ሲያስጠላ ላለ። ምንም መልክ የሌለው ሰው እንዴት ደስ ይላል ይባላል። ምኑ ስነ ምግባር። ስለዚህ ከሰዎች ጋር ልንነት ስነ ምግባር፣ ከጎረቤቶች ጋር እንዴት ነ አብዱላ ብኑ ሙባረክ ያታላቅ ዓሊም፣ ሙጃሂድ አመቱን ለአራት የከፈሉ የጂሃድ ወራላቸው፣ የዒባዳ ወራላቸው፣ የንግድ ወራላቸው፣ ዕልም የሚሰጥ ወራላቸው፣ ዓመቱን ለአራት ከፍለው በዚህ ነው የሚያሳልፉት። ምንም በቃ ትርፍ ጊዜ የለም። አንድ ጎረቤት ነበራቸው። የእሳቸውን ስነ ምግባር ለመግለጽ ጎረቤት አዛ ያረጋቸው ይሰክራል፣ አዛ ያረጋቸዋል። ይህ ጎረቤት ይታሰራል። አብደላህ ኢብኑ ሙባረክ እስር ቤት ሄዱ ሊጠይቁ። ሲሄዱ በጣም ገራ ገባው ያ ጎረቤት፣ አዛ እያረኩ፣ እየሰከርኩ፣ እያስቸገርኩ አንተኔ ልትጠይቀኝ መጣህ? እንዲያ ማን አለ የጎረቤት ሀቅ አለብኛ መጠየቅ አለብኝ።

ከዛ ጥፍ ድርብ አደረገው ዋጋ አካባቢ ዋጋ አንተ ለምንድነው ጥፍ ያደረግከው አሉት? አብዱላህ ኢብኑ ሙባረክን የመሰለ ጎረቤት ትችላችሁን መወጣዋ ውድ ያደረገው እሱ መኖር ነው እ አዛ ሲያደረጉት የሚችል ታጋሽ ሩህሩህ ሩህ ለዛ ነው ውዲው ነው አንተ ሰዎች አካባቢ አንተን ፈልገው መጥተዋሉ ወይስ አረ እዛም አይቀርብኝ እዛ አካባቢ አልከራይም እዛ አካባቢ ቤት አልገዛም አልገዛ ለምን እከለም የሚባል ሰው አለ ይባላል በዛ ነው ወይስ ምንድነው ያንን ፈትሽ ራሳችንን አክላቃችን ከሰው ጋር ያለንነት እናሳምረው። ውፋ የተገላገልነው ነው የሚባለው ብንሞት፣ ወይስ አላህ ይዘንለት ምን የመሰለ ሰው ነበር? የቱኛው ነኝ፣ ከየቱኛው ነኝ? እኔ ራሳችን ፈትሽ፣ ይህን እናስተካክል። ያው የመጀመሪያውን የጀመርኩበት እንዳትረሱ፣ አክሱም ላይ ድዋ አድርጉላቸው። ለአክሱም ወንድሞች ዶ አድርጉ፣ ወላሂ ወላሂ አድርጉላቸው። መን ለም ያህተመ ቢአምር ልሙስሊሚን ፈለይሰ ሚንሁም ተብሏል። የሙስሊሞች ጉዳይ ላሳሰበው እንሱ አይደለም ተብሎ መንገድ ላይ እንዳት ለብሱ ነው እኮ የሚሏቸው። ይጃ የደህንነት ጽህፈት ቤት የከንቲባው ምናምን የወሰኑት እኮ ነው። መንገድ ላይ እንዳት ለብሱ፣ ቤት የሰጠናችሁ መሬት የሰጠናችሁ ትኖሩበት እንጂ ሊሰግዱበት እንዳይ አዛን የሚባል እንዳልሰማ። አላህ ምን ያና አረመኔነት ነው። ቀብር ቦታ እኮ የላቸውም። ሩቅ ቦታ እኮ ነው እንግዲህ የሚቀብሩት። ሩቅ ቦታ መኖር ከፈለጋችሁ ሰዑዲያ ሂዱ እያሏቸው የነጃሽ ሀገር የኢስላም ብርሃን የፈነጠቀበት አገር ላይ ዛሬ አምባገነኖች መጥቶ እንደዚህ ሊሆኑ አፍቅድም። የሚመለከተው አካል በአጠቃላይ ይህን ጉዳይ ቶሎ መፍትሄ ሊያበጅለት ይገባል። እኛ ግን መጫዋችን መዞሪያችን ሁሌም ወደ ማን ነው? ወደ አላህ። ሐስቡን አላህ ወኒዕመ ልወኪል። አዎ መመኪያችን መጠጊያችን አላህ ነው። ወደ አላህ እንጨዋለን መልስም ይሰጠናል። አፋጣኝ መልስ ከአላህ እናጠምኛ ግን እስቲ ራሳችን እናስተካከል። ከወንጀሌን የወንጀል ሊሆን ይችላል ወንድሞቼ ላይ የሁሉ መከራ የሚመጣባቸው፣ ብለን ሁሌም ራሳችን እንፈትሽ፣ ተውባ እናድርግ፣ ወደ አላህ እንመለስ። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም ባዳመጣችሁት ሁላችንም ተጠቃሚዎች አላህ ያድርገን። ጥሩ ከተናገርኩ ከአላህ ነው፣ ከተሳሳትኩ ከነፍሴና ከሸጣን ነው። አላህ የሁላችንን መጨረሻ አላህ ያሳምርልን፣ መጨረሻችን አላህ ያሳምርልን። ለሙአዚኑ ጥሪ መልስ የምንሰጥ አላህ አድርገን።

ልባችን ወደ አላህ ቤት የተንጠለጠለ አላህ ያደርግልን። ወንድማማችነታችንም የእውነት ወንድማማችነት አላ ያደርግልን። እርስ በራሳችን የምንተሳሰብ ምንተዛዘብ አላ አላህ ያደርግልን። አንዱ ለአንዱ የሚጨነቅ የሚያስብ አላህ ያደርገን። ለሱ ብለን የምንዋደድ አላ ያደርገን። ለሱ ብለን ተዋደንም ነገ የው መልቂያማ የታሉ ለኔ ብለ የተዋደዱ ብሎ ከሚጠራቸው ባሪያዎች መካከል አላህ ያደርገን። የሁላችንን መጨረሻ ያማር አላህ ያደርግልን። ያ ረብ አክሱም ላይ ያሉት ሙስሊሞች አንተ ወርዳቸው። ያ ረብ አክሱም ላይ ያሉት ሙስሊሞች አንተ ሆናቸው። የበላይነቱ ለነሱ አላህ ያደርገው ከጠላቶቻቸው ተንኮል አንተው ጠብቃቸው። ሰላም አላህ አርጋቸው። ያ አላህ ሰላም አላህ አርጋቸው። አገራችንን ሰላም አላህ አርግልን። ሰላም አላህ አርግልን። ሰላም አላህ ርግልን። ፊሊስጢን ያሉት ወንድሞቻችን ሰላም አላህ አርጋቸው። ገዛ ላይ ያሉት ወንድሞቼ፣ ወጣቶቻችን ሰላም አላህ ርጋቸው። ቤተል መቅዲሱም በእነሱ እጅ አላህ ያስገባው። ከጠላቶቻቸው እጅ አላህ ንጹህ አላህ ያርገው። ሰላም አላህ አርገው። የኛንም ሰላም አላህ ይጠብቅልን። ከማከላችን የተጨነቀን ከጭንቀቱ አላህ ይገላግለው። የታመሙብን ቤተሰቦቻችን አላህ ያሽርልን። የሞቱብን የጀነት አላህ ይበላቸው፣ ከቀብር ቅጣት አላህ ይጠብቃቸው። የእኛንም መጨረሻ ያማረ አላህ ያርግልን። ማዕከላችን ያላገባውን አላህ ጥሩ ትዳር አላህ ይለግሰው። ለወንድሞቻችን ሷሊ ሷሊ ሚስት አላህ ይለግሳቸው። ለእህቶቻችንም ሷሊ ሷሊ ባል አላህ ይለግሳቸው። ልጅ ጠብቆ ያጣ ረጅም ዓመት በትዳር ላይ ተቀምጦ ልጅ እየተመኘ ያጣ፣ ያ ረብ ዘካሪያን እንዳስደሰተው ሳራን እንዳስደሰተው ዙርየተን ጠይበ የሆነውን ልጅ አላህ ይለግሳቸው። ያማረውን ልጅ አላህ ይለግሳቸው።

በቦሌ 24 ቅንጦ አፓርትመንቶችን ከስድስት ወር ቀድሞ ያስረከበው ታቲ ሪል ስቴት አሁን ደግሞ በመስቀል ፍሎር አይሻ መስጊድ አካባቢ ጂፕላስ ፕላስ 12 የሆነ ዘመናዊ አፓርትመንት ለሽያጭ አውጥቷል። በካሬ ዘጠና አምስት ሺህ ብር የተሸጡ የሚገኙት እነዚህ አፓርትመንቶች በ15% ቅድመ ክፍያ ያለምንም ወለድ ቀሪውን በግንባታ ሂደት በ36 ወር ጊዜ ውስጥ ከፍለው የሚያጠናቀቁት ሲሆን ባለ አንድና ባለ ሁለት የመኝት አማራጭ በተለያዩ የካሬ አማራጮች የቀረቡ ናቸው። ይህ ዋጋ ቅናሽ የወጣው ለተወሰኑ ቤቶች ብቻ ሲሆን ፈጥነው ከስር በማስቀመጥላችሁ ስልክ በመደወል የዚህ ቅንጡ አፓርትመንት ባለቤት መሆን ይችላል።